ለምን አትመጥነኝ? እኔ ሰው አይመጠነኝ ብዬ አላውቅም። ለምን ሰው በሰውነት ሆኖ ማካሮ ግን አትመጥነኝ? የእሱ ቤተሰብ ከሆነ መራቅ ብቻ ነው የሚያስፈልጋቸው። ከሆነ ሰው ጋር ዝምድና አለ ማለት ነው። ከጃል ማሮ ጋር ዝምድናላቸው ጭንቅላታችሁ እና ያየሁት በቃ ይሄ ስም ብለው ባዶ ይከፍታሉ። ስለ ሀገር፣ ስለ ፖለቲካ እናያወያያለን። የትኛው ፖለቲካ የሆነ ሃይማኖት ስታወያዩ፣ ፖለቲካ ስታወያዩ፣ ስራ ስሩ፣ ስራ ስሩ እና ተቀየሩ። በእውነት እኔ ዮኒ ዮኒ ማኛ ስላሳዘነኝ ነው። እንደዛ እሱ ራሱ ተናደደ ዛሬ በጣም ምክንያቱም ሳቀርብ ፌክ ነው እንዴት ሪሲት አሜሪካ ውስጥ ፌክ ነው ይባላል። እዛ ጋ ነው የወረዱብኝ። በቃ እዛ ጋ እንደማያውቁ ያወቅኩት። ስፔሻል ቴዲ ምንም ነገር እንደማያውቅ ያወቅኩት። ቴዲ አዋሳ ሳይሆን ቴዲ ቡታጅራ፣ ቡታጅራ ማለት ነው ቴዲ ጸማይ ምናምን ወደዚያ ጥግላይ የሆነ ቦታ ወሰደው። በክብድ ቦርደር ላይ ቴዲ ሱዳን ዳርፉር። ቴዲ ሱዳን ብዬዋለሁ እኔ። ቴዲ አዋሳ ሳይሆን ቴዲ ሱዳን ምንም እንደማያቃወቁ። ሪሲቱ ፌክ ነው። እንትን ላይ አስገብቼ ሳየው ሚሲንግ ምናምን ይላላል። ሚሲው ብትል አይሻልም? ሚሲንግ ምትል ማን ነው ሚሲው? እኔ በጣም ያከበርኩት ዛሬ አ ዘሪ ያዕቆብ ነው። በጣም ብሪሊያንት ነው። በቃ በጣም ብሪሊያንት ነው። ትክክል ነው። ትክክል ነው። ፍራኦል የዋሸው 165 ያለውን እዚህ ጋር ግን 152,400 ነው። እሷ 150 ነው የገዛው ካልሽ፣ እሱ 152 ነው የገዛው ስለዚህ ኢቭን ዲስካውንት አለሽ ማለት ሌላውን ተው ሌላውን ወጪ ሌላውን ወጪ ይቀር። ግን እኛ ነን እኛ ነን። ቴዲ ጋር ውይይት ይደረግ፣ ቴዲ ጋር ውይይት ይደረግ። ማነው እሱ የሚያወያየው? ሲጀመር ማነው ፈቃድ የሰጠው? ቲክታክ ነው ፈቃድ ማን ነው ፈቃድ የሰጠው ለማወያየት? ቴዲ ቤት ውይይት ይወያያሉ፣ መግለጫ ይሰጣል። እግዚአብሔርን ብለን ፈርተን ነው እንጂ ንግግር በደንብ ነው የምንናገር። የመለስ ትንስትሉኛ መለስ ስር ነው ያደጉት የሱ ንግግር በደንብ ነው

ሚያቀኝ ማን ያርዳ የቀበረ ማን ማን የነገረ የነበረ ነው? ማን ያርዳ የነበረ ማን ማን ይናገር የነበረ? ማን ያርዳ የቀበራ ድሮ ሚያቀኝ። እንዴት አመሻችሁ? እንዴት ዋናችሁ? ሁላችሁ ሰላም ብለው ሰላም ናችሁ? ታዲያስ እንዴት ነው ዶም ደም ባናና ድሮ ልብስ ቤት አለ አይደል? ልብስ ቤት እኔ ባናና ጋሴ ልብስ ገዛ ነበር። እሱ ጋር ባናና የሱ ስንት ነው? 4000 ብር ካለኝ እሱ ከ ወይ ከጣሊያን ወይ ከቱርክ በ1000 ብር ሊሆን ይችላል። 4000 ብር ካለኝ ተስማምቼ ገዛው። ከዛ ቱርክ እኮ ሂጅ፣ ዋጋው 1000 ብር ነው ተባልኩ። መልስልኝ ልለዋል። አይሰማኝም። እኔ እኮ በጣም ግራ ይገባኛል። የዛሬ ሁለት አመት ነው ምናምን ስትገበያዩ እኔ ጋር መታ ከሳ ደቡጌ ላናግሬ ቪዲዮ ልከሌ ነበር እና ተመሰጋግናችሁ፣ ተቃቀፋችሁ፣ ያለቀ ነገር አሁን ላይ ለምንድነው የተነሳ ነው? ፕላስ ደግሞ የሰዎች ቲያትር ቤት ማድመቂያ ለምንድነው የምትሆኑ? ዛሬም በድጋሚ በጓሮ ነበር እንደዚህ አልኩ፣ ግን በዚህ ላይቭ ላይ ደግሞ ልድገመው እና ቲያትር ማድመቂያ ነው የሚያረጉ ቦታን ለምንድነው አንፋቀ የምሰጠው? ብያለሁ። ጭራሽ አንደኛ ተራጋጭ ሆኖ ወጣልኝ። ማታ እንቅልፌን ተኝቼ ጠዋት ስነሳ ሳቀው። እንግዲህ አምስት ዓመት ነው አራት ዓመቴ እንደዚህ አይነት ቃላት ሰምቻለሁ። አሁን ዮኒ ማኛን ሊተካ ነው ሰዓት እያለ ማሳየት ጀመረ። መቶ ሃምሳ ሚሊዮን ብር እኛ ብንናገር የበለጠ ዘሮቹ ተናገሩ። ይህን አንድ ቀን እሱ እኔ ዘሬ ኦሮሞ ነው ሲል አሰማሁ። ዛሬ ግን የማን ዘር እንደሆነ በሙሉ መናገር ጀመረ። ያ ማንም ኦሮሞ እኮ ቢነካ ማንም እኮ ዝም ሲል እኮ ደስ ብሎ ታብሮ ዝም የሚል እንዳይመስልሽ። ግን ይበሉት ይወጣ ይወጣ ከፍሎ መጭቀፈል ነው ልንቀፍለው ብዘማ ዞ ምናያይነም እግዚአብሔር ምስክር ነው። እኔ መቀፈል ብፈልግ እንደዚህ የታሰረ ዶላር እንደዚህ አውጥቶ አውጥቶ ያ ሰጥቶኛል። እኔ አልፈልግ እኔ እርዳታ አልፈልግም። እኔ የምፈልገው ስጦታ ነው ስጦታ ደስ ይለኛል። እርዳታ ግን አልፈልግም። እንዲያው እግዚአብሔር ማንም ሌላው ይሄ አምስት መቶ ዶላር ምናምን ሁለት ሺህ ዶላር ምናምን ቁጭ ሲያደርግ እሱ እንደዚህ የታሰረ መዳን ያለምን ዶላር አዲስ ከባንክ አውጥቶ ጂጂ እምቢን ያልኩት እራሱ ይናገር። አልፈልግም። እኔ ደሃ አይደለሁም። እኔ ገንዘብ አልወድም። እንደዚህ በእጅሽ እ እኔ እግዚአብሔር አይደለም ይመስገን ሙሉ ጤና ያለ ይችላል። ስጦታ ልሰጠኝ ትችላል። ሁለቱ ሁለቱ እንደው ለምንድን ነው ለመቄዶኒያ ሁለት ሚሊዮን ብር ከሰጡ እኔ አንድ መቶ ሚሊዮን ሰጣለሁ።

ሳይብቅ ይሄ በጣም ነው ያማል። ሜቅዶኒያ ምን አስኬድ? እራሳቸው ሜቅዶኒያ ናቸው እኮ በቃ ለዮኒ አስር ሚሊ አስር ሺህ ዶላር ለቴዲያዋስ አስር ሺህ ዶላር። ሌላስ ማን ነው ብትሰጥ ሜቅዶኒያ ድረስ ሚሄድ እኮ አያስፈልግም። ሂሳቡ ተዘጋ። ለእኔ መተ ደግሞ ሀያ ሺህ ዶላር ብትሰጥ 24 hours ምላሴ ናውጥቼ እዚህ ጋር ለልልልልል እያልኩት ሄድ ዋሳንገል ሳውን ኩምሳ ወረዳ የእሱ ቤተሰብ ከሆነ መራቅ ብቻ ነው የሚያስፈልጋችሁ። በዚህ አይነት ከሆነ ሰው ጋር ዝምድና አለ ማለት ነው። ከጃል ማሮ ጋር ዝምድና አላቸው። እኔ አስር ሺህ ዶላሩ ዶላር የሚቀበይ የእኔ ጌታ ኑረልን ኑረልን ኑረልን እድሜ ይስጥ። በሚሊዮን ብር ላይ ሚሊዮን ብር ይስጥ። ምንድን ነው የጎደለ ነገር ካለ መረቀ